ፈጠን ፈጠን እያልኩ እንትን ለማለት እሞክራለሁ። በመጀመሪያ ደረጃ የሰው ልጅ የተፈጠረው ለምንድን ነው? የተፈጠርንበት ዓላማ ለምንድን ነው የሚለውን አምላካችን አላህ በተከበረ ቃሉ ምዕራፍ አንድ ቁጥር ሀምሳ ስድስት ላይ ጅንና ሰውን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም፣ ይላል። ስለዚህ የተፈጠርንበት ዓላማ ምንድን ነው? አንዱን አምላክ ካለመኖር ወደ መኖር ያመጣንን አምላክ የሰማይና ምድርን በመካከላቸው ያለውን ሁሉ የፈጠረውን አምላክ በብቸኝነት እንድናመልከው እንድንገዛው ነው። ስለዚህ የተፈጠርንበት ዓላማ ይሄ ከሆነ እነዚህን ፍጥሮች ሲፈጥር በምን ምን እንዲያደርጉ ነበረ ምን እንዲሰሩ ነበር የሚለው እንመልከት። ምዕራፍ ሶስት ቁጥር አንድ መቶ ሁለት ላይ አምላካችን አላህ በተከበረው ቃሉ ምን ይላል? እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይላል። ሙስሊም ማለት ምንድን ነው ስንል አስለመ፣ ታዘዘ፣ ተገዛ፣ እጅ ሰጠ፣ ሁሉን ነገሩን ለአምላክ ሰጠ ማለት ነው። ስለዚህ ሙስሊም ማለት አንዱን አምላክ በብቸኝነት የሚያመልክ ማለት ነው። ይህ ሆኖ ሳለ ታዲያ እስልምና መቼ ነው የተጀመረው የሚለው ነገር ይነሳል። እስልምና ወይም ሙስሊም የሚለው የተጀመረው ከሰው ልጅ የመጀመሪያው ፍጥረት አዳም ሙስሊም ነው። ከአዳም በፊት የነበሩት መላእክት ሙስሊሞች ናቸው፣ ማለትም ታዛዦች ናቸው። ለማን? ለዚያ ለፈጠራቸው ካለመኖር ወደመኖር ወደ መኖር ላመጣቸው ጌታ ምዕራፍ 3 ቁጥር 83 ላይ በሰማያትና በምድር ያሉት ሁሉ በውድም በግድም ለእርሱ የታዘዙ ወደ እርሱም የሚመለሱ ሲሆን ከአሃዲዎች ከአላህ ሃይማኖት ሌላን ይፈልጋሉን ይላል። የታዘዙ የሚለው ቃል እዚህ ጋር የተቀመጠው አስለመ የሚለው አረብኛ ቃል ነው። አስለመ ማለት ደግሞ ሙስሊም የሚለውን ስረው ግንዱ የቃሉ ሙስሊም የሚለው ነው ማለት ነው። ስለዚህ ሙስሊም ማለት አንዱን አምላክ በብቸኝነት ማምለክ ከሆነ ፀሐይና ጨረቃ ራሱ ምንድን ናቸው? ሙስሊም ናቸው። ለምን ከተባለ አላህ ላስቀመጠው ለተፈጥሮ ህግ ተገዥዎች ናቸው። ፀሐይ በምስራቅ ትወጣለች፣ በምዕራብ ትገባለች። አላህ ላስቀመጠላት ህግ ታዛዥ ናት። አይ አልሰማህም ብላ በደቡብ ስትወጣ አላየንም ወይም በሌላ አቅጣጫ ስትወጣ አላየንም ስለዚህ አላህ ላስቀምጠው ህግ ተገዥዎች ናቸው ማለት ነው ጥሩ ጅኖችስ ምን ነበሩ ስንል ከሰው በፊት የነበሩት ከእሳት የተፈጠሩት ምንድን ናቸው ስንል ሙስሊም ናቸው ለአላህ ታዛዦች ናቸው አልፈጠርም አላለም ቴዲ ሲወለድ ሲፈጠር ሙስሊም ነው አልወለድም አላለም አላህ ላስቀመጠለት ህግ ወዶም ይሁን ተገዶ ተፈጥሯል። አልፈጠርም ብሎ ወደኋላ አልቀረም። ጥሩ። ስለዚህ ሁሉም ነገር ሲፈጠር ፍጡር የተባለ በሙሉ ምንድን ነው? ሙስሊም ነው፣ ታዛዥ ነው። ከዚያ በኋላ ግን የሰው ልጅና ጅኖች ነፃ ምርጫ ስላላቸው ነፃ ምርጫቸውን ተጠቅመው ሙስሊም ታዛዥ አድርጎ የፈጠራቸውን በራሳቸው ኃላፍትና ግን የፈለገ ይክዳል የፈለገ ያምናል። ጥሩ ይህ ሆኖ ሳለ በዚህ ሁኔታ ላይ ተፈጥረን የመጀመሪያው የመጀመሪያው ሰው አዳም ምን ነበረ ሙስሊም ነበረ ብያለሁኝ። ለዚህም መረጃ ልስጥ ኦኬ በተጨማሪም ነቢያቶች በሙሉ ሙስሊሞች ነበሩ። አዳም ወይም አዳም ምዕራፍ ሁለት ቁጥር 37 ላይ አደምም ከጌታው ቃላትን ተቀበለ በእርሱም ላይ ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና አለ። አዳም ጥፋት አጠፋ። ከዚያም በኋላ ምን አለ? ነፍሴን በደልኩ፣ ባታዝንልኝ ከከሳሪዎች እሆናለሁ አለ። በዚህም ምክንያት አምላካችን አላህ ጸጸቱን ተቀበለው፣ ምሕረት አደረገለት ከዚያ በኋላ ከሱ በኋላ ለሚመጡ የሰው ልጆች የተላለፈ ምንም ኃጢአት የለም። ምንም ጥንተ አብሶ የሚባል ነገር የለም እንደ ኢስላም አስተምሮት። ምክንያቱም አምላክ ፍትሃዊ ነው። አንዱ ባጠፋው አንዱን የሚጠይቅ አይደለም። እኔ ባልነበርኩበት፣ በሌለሁበት አዳም እና ሔዋን ጥፋት ሲያጠፉ አላማከሩኝ፣ ሀሳብ አልጠየቁኝ። ባልነበርኩበት ሁኔታ በራሳቸው ነጻ ፍቃድ ላጠፉት ጥፋት ተጠያቂዎቹ እነማን ናቸው? ራሳቸው ይቅርታ ጠየቁ፣ ይቅርታቸውን ተቀበላቸው። ወደ እኔ በዘር የተላለፈ ምንም ነገር የለም። ስለዚህ አምላካችን አላህ በግልጽ ሲነግረን ምን ብሎናል? ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ብሏል። የጻድቁ አንድ ሰው መልካም ነገር ቢሰራ መልካም ስራው ለሱ ለራሱ እንደሆነ ሁሉ መጥፎም ሲሰራ ራሱ ነው የሚጠየቅበት። ይህ ካልሆነ አምላክ ፍትሃዊ አይደለም ወደሚለው አቅጣጫ ይወስደናል። ለእኔ ኃጢአት ሌላ ሰው ደግሞ መጥቶ ሊሞትልኝ ሊሰቀልልኝ አይገባም። እንደ ፍትህም ለምን ከተባለ በመልካም ስራ ምንዳ ሽልማት የማገኘው ራሴ ነኝ። ባለጌ ለሆነ ጅራፍ እንደሚገባው ሁሉ፣ መልካም ለሰራ ደግሞ መልካም ሽልማት ፈጣሪ ይሰጣል። ከዛ ውጭ ግን ሌላን ሰው ሌላን አካል ሌላን ማንነት አምጥቶ ለእኔ ኃጢአት ሞትኩልህ ባልነበርኩበት ሞቶልኝ ማን ባልነበርኩበት ተጠያቂ ሁኜ ባልነበርኩበት ሞተልህ እንደ ኢስላም እስ ሮንግ ስህተት ነው ማለት ነው። እንዲህ አይነትም ነገር የለም። ሌላው ነገር ሁሉም ነቢያቶች ሙስሊም ነው ናቸው እንዳልኩት ከቅድም ላይ ጠቅሸዋለሁ፣ ከአደምን ጠቅሻለሁ። ነቢዩላህ ኑህ ምዕራፍ ሀያ ሶስት ቁጥር ሀያ ሶስት ላይ ኑህንም ወደ ህዝቦቹ በእርግጥ ላክ ነው። ወዲያውም ህዝቦቹ ሆይ አላህን አምልኩ ከእርሱ ሌላ ምንም አምላክ የላችሁም፣ አትጠነቀቁምን አላቸው። ከኑህ በመቀጠል ነቢዩላህ ኢብራሂም ወይም አብርሃም ምዕራፍ 22 ቁጥር 78 ላይ በአላህ ሃይማኖት ተገቢውን ትግል ታገሉ። እርሱ መርጧችኋል። በእናንተም ላይ በሃይማኖቱ ውስጥም ምንም ችግር አላደረገባችሁም። የአባታችሁን የኢብራሂምን ሃይማኖት ተከተሉ። እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋል፣ ይላል ቀጣዩ ያዕቆብ። አንዴ ቃል በዚህ አንዴ ቃ እስኪ ቅድም ለእህታችን ያነሳትን ጥያቄ እስኪመልስልን አንተ። እሱ ለቀጣዩ ዙር ላይ እሱን ብመልሰው አይሻልም? ቴዶ ሀሳቢ ምንትን ብል አንዴ ቃል። እሺ ነቢዩላህ ሙሳ ምዕራፍ አስር ቁጥር ሰማንያ አራት ላይ ሙሴ ህዝቦች ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ፣ ታዛዦች እንደሆናችሁ በአላህ ላይ ትመካላችሁ አለ። ከዚያ በመቀጠል ኢየሱስ ወይም ያህሹዋ ወይም ዒሳ ምን ይላል? ምዕራፍ ሶስት ቁጥር አምሳ አንድ ላይ አላህ ጌታዬና ጌታችሁ ነው፣ ስለዚህ አምልኩት። ይህ ቀጥተኛው መንገድ ነው አለ። ከዚያ በመቀጠል የመጨረሻውን ኪዳን ቁርአንን ይዘው የመጡት መደምደሚያው ነቢይ ቁርአን ላይ ምን ይላል? ምዕራፍ ሁለት ቁጥር መቶ ሰላሳ ስድስት ላይ በአላህ እና ወደ እኛ በተወረደው ወደ ኢብራሂም፣ ወደ ኢስማኤል፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ነገዶች ሁሉ በተወረደው በዚያም ሙሳና ኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከእነርሱ አንድን መካከል ሳንለይ አመንን። እኛ ለእርሱ ለአምላካችን አላህ ታዛዦች ነን አለ። እንደ ኢስላም አስተምሮት ሁሉንም ነቢያት መቀበል ግዴታ ነው። ይቃልቆለሽ ኢሳን መካድ ጨረስኩ። አንድ ከፕሮቴስታንት፣ አንድ ከሐዋርያት፣ አንድ ከካቶሊክ፣ አንድ ከእስልምና፣ አንድ ከኦርቶዶክስ እንደዚህ እንደዚህ እየሆነ ነው የሚሄድ ያለበት የሚል እምነት ካልሆነ የሆነ ቪሸስ ሰርክል ውስጥ ነው የምንገባው። ለምን የምናደርገው መሰለህ? አሁን ለዛሬ ለዛሬ ነገም ከመገናኘታችን አይቀርማል እንደዚህ እናወራለን እ አድማጭም እንዳይሰማኝና ኖርማሊ እስኪ ወደ የቤቱ ባለቤት አውራ። ሰሙ ኖርማሊ አትፍራ፣ ወንድማችን አንድ በጣም ይቀርታል አንተም ስለሚጠቅመ ነው። በነገራችን ላይ አካሄድ ላይ ምንም ችግር የለውም። ቴዲ ትልቁ ችግር ምን እንደሆነ ታውቃለህ? የማያምንበትን አንድ የሚያምኑበትን ስም አልመሲ ኢሳ ቢለው ለሱ ኮራጉል ሰፖርት ያደርጋል። ቆይ ቆይ ወንድም፣ አንድ ጊዜ እኔ መስራት አይቻልም። ስለ እስልምና ስህተት መናገር አይቻልም። ስለ እስልምና ስህተት እየተናገርን አይደለም። አንድ ታስጨርሰን ሰሙ፣ በጣም ይቅርታ ቴዲ፣ ይብራሂም ይጨርስና ፕሊዝ። በዚህ ጊዜያችን እኔ በጣም ብዙ ነገር ትቼ ነው። ኤፍሬም፣ ሁላችንም በጣም ውድ ጊዜ አለን እና ዝም ብሎ በባክ ኤንድ ፎርስ የእቃቃ ጨዋታ እንዳይሆን የብራይ የሚጨርስ ሀሳቡን። ከዛ በኋላ ግን ጥያቄና መልስ መኖር ግዴታ ነው። ጥያቄና መልስ አድርገን ጥያቄና መልሱን ግን ዛሬ አላደርግም፣ ቢኮዝ አንደኛ ሰዓት ኔጋ፣ ሄዷል ምንድነው ማደርገው? እንዳልኳት ቅድምም ስጀምር መጀመሪያ በደህንነቱ ጉዳይ ላይ ንጨርስ እና አንተ ለአሁኑ ኢሳ እያልተወራል ማን ስላስገድደኝ እናስገድድለን ጥያቄና መልስ ከሌለ ብሮ ችግር የለውም። እናስገድለን ጥያቄና መልስ ማይኖር ከሆነ ኢየሱስ እያልክ አታወራም። ቆይ አንድ ጊዜ ምን አለ መሰለህ፣ አንተን ፈርቼ ኢየሱስ ከማለት ማንም አያግደኝ። ቁራን ላይ ኢየሱስ ነው የውይይቱ ህግ ስለማይፈቅድልን ነው እንጂ ምንራቻነውራቻ አደለም ማስገደድም አደለም። ሀሳብ ያለ እኮ ልጨርስ፣ ኢንተራፕት እያደረጉኝ። ምንድን ነው መሰለኝ አሁን የሌላ ሀገር ዜጎች በጣም በስነ ስርዓት ሲወያዩ አሉ። ትልቁን አጀንዳ ሃይማኖታዊ ጉዳይ ምንድን ነው ያዞሩብን ግን እኛ ላይ ሀሳባችንን እየተደማመጠን ማውራት አንችልም። አያቸው ሌላ ሌላ አገር ሰዎች እንዴት እውቀት እኮ ነው የሚያካፍሏቸው። ምንድን ነው ግን ችግሩ? ስለዚህ ይሄ በአንተ ማጎድ ልብ ከሆነ መፍራት አለመፍራት እኮ አይደለም። ዋናው ፖይንትህ ምንድነው? እዚህ ጋር የተቀመጠውን ሰው አንተ የምታመልከውን እምነት ማስተማር ነው አይደለም? ይሳ እያልክ ብታስተምረኝ አደኝ ደ ዘደይ ምንድን ነው ቁርአንን ማስተማር ወይም ትክክለኛውን መንገድ የማሳየት ጉዳይ ነው እንጂ ከነሱ ጋር ኮምፒቲሽን አይደለም። ከነሱ ጋር በሌላ መድረክ ላይ ትገናኛለህ። አዋዛት እንደዛ ብታረግ ምን አለ መሰለህ እዚህ ጋር ሚሳኔ የፖለቲካ መስራት ካለብን ምንም አልልም። ፖለቲካ ላይም አልታማም፣ ችግር የለውም። ግን ምንድን ነው መሰለህ እኔ ወንድም ቴዲ እዚህ ጋራ አማኝ እንደ አማኝ መሆን አለበት አይደለ? ቅድም ጀምሮ የነበረው ምንድን ነው እኔ እስልምና ላይ ነው የምናገረው። ግን ኢየሱስ ብዬ ስል ክርስትናን የነካው እንዳይመስላችሁ እምነቴን ልናገር ብዬ ስል በቃ ተረበሸ ነገሩ ማለት ነው። እማምንበት እምነቴ ነው። አብርሃም ማለት ኢብራሂም ማለት ነው። መሬም ማለት ማርያም ማለት ነው። ሌላ ትርጉም የለውም። ገብተዋል። እምነቴን የእስልምናን አስተምህሮት ከቁርአን ትርጉም እያሳየሁ ነው። በቁርአን አንተ ራሱ ፈርዖን ሆነህ ነበረ። ነገር ግን በሰዎች ጫና ሀሳብ ሊጠመዘዝ አይገባም። ትርጉሙን ቁርአን ላይ አውጥቼ እያሳየ አንደኛ ይሄ አንደኛ ይሄ አንድ ጊዜ የማከብራችሁን ያህል አዋርጄ ማባረርን ማንን ትመጣለህ እድሉን ትጠቀማለህ። ካልሆነ ትሄዳለህ። ውረድ እና ሂድ። እዚህ ጋ የተቀመጡትን ሰዎች ያመንክበትን ነገር በሰከነ መንገድ አስተምር። ምን ነው ያንጫጫችሁ? ጫና ምናምን የማንም ጫና የለብኝም እኔ። መድረክ ከፈትኩልህ ተናገረው። ከዛ በኋላ አይ የምትል ከሆነ አትምጣ፣ ሂድ። ሌላ ቦታ ሌሎች ሰዎችን አስገብቼ እናወራለን። ኛ በተሰጠች ደቂቃ ግን ማውራት እንችላለን፣ መወያየት እንችላለን፣ ካልሆነ እንለያይ ነው እያልኳቸው። ለቱ ሌላ ጉዳዮች አሉ። እኛ የምነካበት ምንትን ምን እንበት። ስለዚህ ይህን ጉዳዩን ማሳጠር እንችላለን። አዎ ቴዶ ይጠር በቃ። ኢብራሂም ተስማማ። ችግር የለውም። የለውም ጨምር። የሚቀንስብን ነገር ስለሌለም ሳያልክ ነገር የለም። ችግር የለውም። በ ጨምረው የሚቀንሰው ነገር የለም። ብሮ አይደለም ምን አለ መሰለኝ። አሁን ጨርስ። እንደዚህ አይነት መድረኮች ይሄ ልምድ ካለ ኦስማን እኮ አንድ ጊዜ ይሄ እንደዚህ አይነት ነገር ሆን ነገም ከነገ ወዲያ ሌሎች መድረኮች ላይ እንደዚህ ነገር የማስገደር ስራ ነው የሚሰራው። ዑስማን ፖለቲካውን በደንብ አድርጌ እንትን እለዋለሁ። ግን ቴዲ ወንድሜ፣ እንደ አክባሪ ነኝ። ብዙ ጊዜ በሐሳብ ትሞግታለህ፣ ሐሳብን ታመጣለህ። ሰዎች በሐሳብ ብቻ ፍሎ እንዲያደርጉ ነው የምታረገው። አግሪ ካንተ ጋር ገብተዋል አይደለ? ነገር ምንድነው መሰለ? ተቃራኒ የሆኑ ነገሮች አንድ መድረክ ላይ ስታመጣ፣ ሶስት አራት አይነት መድረኮች አንድ ላይ ሲሆኑ፣ ስምምነት የለም። ገብተዋል? እንደ ወንድም የምነግርህ አንተ ለኔ ነው የምትሰብከኝ? አዎ ለአንተ ነው የምነግርህ ነገር። ለኔ አሁን ለምሳሌ ቆይ፣ ለኔ አንተ ያመንክበትን። አንተ አሁን አንድ ያልገባችሁ ነገር ኮምፒቲሽን አይደለም። ኦርቶዶክሶችን ቅድም አሁን መዝሙር መዝሙር ሲጀምር ሰምተህ ወደኛ እምነት ብትመጣ ይሄ ይጠብቀሃል። አሁን እኔ ጀስት አለም ላይ ያለው ልጅ ነኝ። እኔን ሰበኩኝ ነው እያልኩ ያሉት እንጂ